ያማና ነስሊያን ከሰራን ጋር ባለቀ ሰዓት ሲተናነቁ ነበረ። ሰራን እዛው አፍንጫቸው ስር ነበረ፣ እዛው ቤታቸው ውስጥ እየኖረ በፖሊስ እየተፈለገ። እሱ ግን አድፍጦ እየጠበቃቸው ነው። እስኪ ወጣ ድረስ ልጁን ልጁ ሊወስድ በመጨረሻም ሸብኒ የሚወልድችው የራሱ የገዛ ልጅ እንደሆነ ካረጋገጠ በኋላ መቼ ነው ልጄን የማወስድ ብሎ ብዙ ሲያቅድ ነበረ። ነገር ግን ባለቀ ሰዓት የሆነ ሰው መቶ በጥይት ከጀርባ ሁለት ጊዜ መጥቶታል። አሁን ነገሮች እንደነበሩ አይቀጥሉም። በጣም ብዙ ነገሮች ተቀይረዋል። አላዘምቢዮን ተቀይረዋል ሁለት ዓመታቶች በኋላ እንደ አዲስ ቤተሰቡ እየተቀናጀ ያለው ነስሊሀን ለሁለት ዓመታቶች አል ታስራ ተፈታለች። ጉቨን ከሁለት ዓመት በኋላ ነስሊሀን ከእስር ቤት ስትለቀቅ ነጻ ስትሆን እስር ቤት በረጋ ሆኖ እየጠበቃ ነበረ። ልጆቿን መጥተው እየተቀበሏን ናቸው። እቤት መጡ። አሁን የሚኖሩት የጉቨን ቤት ውስጥ ነው። ኤጄን ገና ከእስር ቤት እንደወጣች ወደ መቃብር ቦታ ሄዳ እየጠየቀቻን ነው። ከዛ ልጆቿን አገኘች። አሁን ሰብሰብ ባሉ የጉቨን ቤት ውስጥ ሆነው ተቀምጠው ምግብ እየበሉ ነበረ። ለደቂቆች ምግብ እየበሉ ነስሊሀን ዝም ብላ አላዘን አላዝ ግን በጣም እየከሳ ነው። ታውቀዋል አለችው። እንጃ ላቅም ማየ ከስቻለሁ እንዴ ይላታል። ብላ በጣም ከስታል። ምንድነው ምግብ እየበላችሁ አይደለም እንዴ ብላ ሁለቱንም አፋጠጠቻቸው። አረ ማየ እኔማ ደዳነኝ እንዴ የለም ከሁለት ዓመት በኋላ እንዴ ተቀምጠው በስነ ስራ ሲያወሩ እንደም ትንሽ እያካብርሹ ነው አይደል እንዴ እያለ ጉቨን ጉቨን ተመልከታቸው እስኪ የሆነ የተቀየረ ነገር የለም በማለት ትናገራለች። ለትልቁም ነገር አንተን ነው የምታማክር፣ ምክንያቱም አንተ ቶሎ ብለህ ስለምትስማማ በማለት እየተናገረ ነበረ። ስለ ቻላም እየጠየቀች ነበረ። ቻላም እየተረጋጋች ይመስላል። እንዲህ አብረው እያወሩና እየተጫወቱ አላስ ጉቨን፣ እንዲሁም ቻላም መታየታቸውን ቀጠሉ። ከያማን ጋር ጨምሮ ነስሊሀን እየሆነ የደበቋን ነገር አለ በድንገት ከአፋቸው እንዳያመልጥ እጅግ በጣም ከፍተኛ ጥንቃቄ ነው የሚያደርጉት። አሁን ጉቨን ከተቀመጠበት ተነሳና ያማንን ናናና ተነስ፣ ተነስ፣ ተነስ እንዲድንዲድ ና ሳላዱን እናምጣ፣ አትክልቱን እናምጣ ብሎት ይዞት ይገባል። ወደ ውስጥ ገብተው ይጨቃጨቃሉ። አባዬ ምን ተፈጠረ እያሉ ነበር። አንተ ተረጋጋ እንጂ ተረጋጋኝ ሲለው ነበረ። እኔ ማ ተረጋግቻለሁ፣ እናንተ ርኮ ናችሁ ልትናገሩ ከጫፍ የደርሳችሁት፣ መንቀጥቀጥ እኮ ጀመራችሁ እኮ ይለዋል። እኔ ከብዶኛል፣ እኔ ከዚህ በላይ ከብዶኛል። በቃ ለብዙ ጊዜ ያህል እውነቱን ስደብቅ ነበር፣ እውነቱን ቀብሬ ስደብቅ ነበረ። ተመልከት ምን እየሆነ እንዳለ ተመልከት ብቻ። ሲጀመር እኔ እንደ እናንተ ውሸታም መሆን ነበረብኝ እንዴ? ውሸታም መሆን አለብኝ እንዴ? አንድ ቀድማ ተነፍሰዋለሁ፣ አንድ ቀድማ እነግራታለሁ። ሲጀመር የማይቀር ጉዳይ ነው፣ እነግራታለሁ። ያበጠ ይፈንዳ፣ ምንም ነገር ቢሆን እጋፈጠዋለሁ። እኔ የምፈራው ነገር የለም፣ አላዝንም ነገር የለ፣ እኔ የማውሸት አልችልበትም እያሉ ነበረ። አባዬ ታው ታው፣ ይቅርብ ታው ከሚባለው ተያይዘው ወጡ። አትክልቱን ይዘው ከዛ ተቀምጠው አሁንም የሆነ የደበቁን ነገር እንዳለ ነስሊሀን ትንሽ ትንሽ እየታወቃ ነበረ። ምግቡን እየበላች ነበረ። ቻላ በቃ ሊድ እያለች ነው። ከዛም በኋላ እነ ጉቨንም ከተቀመጡበት ተነሱ። እነ አላዝና ያማንም ምን ሄድበት አለ እየተባሉ ይነሳሉ። በተለይ ደግሞ ጉቨን ስልክ ተደወለለት መጣሁኝ ብሎ ጠፋ አለ። ስልክ እያወራ ነበር። ሄሎ ሄሎ፣ ዛሬ መምጣት አልችልም። እንዴት ብዬ ዛሬ ማታ ዛሬ ማታ አልችልም። አይ አይሆንም፣ አይሆንም። እስኪ ቀን ምናልባት አመቻቻለሁ፣ ችግር የለም እያል ነበረ ነበር ነስሊሀን ምን ተፈጠረ ብላ ስጠይቀው ጓደኛዬ ነበር የደወለው ብሎ አስቀየሰ። አላዝ ያማን ቻላ ደግሞ ልንወ ይመጣ ነው እያሏን ነው የት ናችሁ ስላቸው፣ እዚህ ደረስ ብለን ንምጣ ትልልቅ ልጆች እኮ ነን እያሉ ተያይዘ ወጡ። ከዛ አላዝ ና ሃይማን ቻላን ተጠንቀቂ፣ ምንም ነገር ከአፍሽ እንዳያመልጥሽ እያሏት፣ ነስሊሀን በርጋ ቆማ ሰታያቸው ነበረ። ሶስቱም ተሰብስበው መኪና ውስጥ ገቡ። ነስሊሀንና ጉቨን ብቻ ቤት ውስጥ ቀሩም። እሱ እየተጣደፈ ነው ከቤት ሊወጣ። ጉቨን ምን ተፈጠረ? ወደ ሆስፒታል ልትሄድ ነው እንዴ ምንድነው? ንገ ችግር የለም ንገረ። እኔን ቦታ አጸደዋል ውስጥ ነበረ። ነስ ነስሊሀን ነስሊሀን እረፍት ማድረግ አለብሽ አንቺ። እኔን አጸደዋል። ችግር የለም ጊዜ ያለ እንጃላን ነበረ እንዲያራ ችግር የለም ለእነዚህ ጊዜያቶቻ ልጆች ስትንከባከብልኝ ነበረ። እውነን ለመናገር ከእስር ቤት ስወጣ ነገሮች እንደዚህ ተረጋግተው ይጠብቁኛል ብዬ አላሰብኩም ነበር። በጣም ደስ ብሎኛል ጉቨን፣ የምር አመሰግናለሁ። በብዙ ህመም ውስጥ እንኳን በሆነ አንተ ከጎኔ ስላለ አመሰግናለሁ ትለዋለች። ጉቨን ይረበሻል። አሁን አንቺ ረፍት አድርጊ ረፍት አድርጊ ይላታል። በሌላ በኩል አላዝ ያማንና ቻላ በመኪናቸው የሆነ ቦታ መጡ። ከዛም በኋላ ጄሱር እየጠበቃቸው ነበረ። ጄሱር እየጠበቃቸው ወዲያው አላዝና ያማን ልብሳቸውን መቀየር ጀመሩ። ይህ መኪና የጄሱር ሳይሆን አይቀርም። ቁልፉን ሁሉ ነገር እየሰጡት ልብሳቸውን ጫማቸውን፣ እያወለቁ እዚሁ እየቀያየሩ ነበረ። አላዝና ያማን የሚሰሩት ቆሻሻ የማንሳት ስራ ነበረ። ጄሱር ቻላን ይዟት መኪና ውስጥ ገብተው ገብቶ ይሄዳል። እነሱ ወደ ተለመደው ስራቸው ይመለሳሉ። ላለፉት ሁለት ዓመታቶች ብዙ ብዙ ነገሮች እየተቀየሩ ነበረ። ነስሊሀን ያኔ ሰራን ከሁለት ዓመት በፊት በዛ ለሊት ምሽት ሁሉም እንቅልፍ ላይ ሲወርቅ ያማንን እያነቀው ነበረ። እያነቀው እያለ ነስሊያን ድንገት መታ ከኋላ ተኮሰችበት፣ ሁለት ጊዜ ተኮሳበት። ሰራን እዛው ነበር የወደቀው ራሱን እንደ መሳት እያረገው ነስሊያን ድን ያረግሽው እያላት፣ በአንድ በኩል ያማንን ቢሆን ከወደቀበት እየተነሳ ነበረ። በወቅቱ ፖሊስ መጥቶ ጉዳዩን ከተመለከተ በኋላ ሰራን በጥይት እንደተመታ ሲረጋገጥ አላዝም ቻላም ቢሆነው ይህን ነገር ወቀሳ ለመቀበል እኛን የተኮስ ነው ለማለት ሁሉም ሰው ዝግጁ ነበረ፣ ግን ነስሊያን ፍቃደኛ አልነበረችም። ስለዚህ ወዲያው ነበረ ያሰሯት። ሰራን ደሞ ከነሱ ጋር ይደራደር ጀመረይም ይም ሸብኔምን እንዳገታት ያማንንም በልጅነቱ እንዳገተው የሚያሳይ ማስረጃዎች በሙሉ እንዲጠፋ ከረገ በኋላ እሱም ቢሆን እስር ቤት ገብቶ ነበረ፣ በአንዳንድ ክሶች ምክንያት። ስለዚህ ውስጥ ለውስጥ ድርድር ቀጥሎ ነበረ። በዚህ ድርድር መሰረት ሰርሀን እንዳለ ሆስፒታሉን፣ ድርጅቶቹን፣ ዶክመንቶቹን እንዳለ ከሰጧቸው ነስሊሀን ነጻነቷን ነጻነቷን እንደምታገኝ ይነገራቸዋል። እና ያማን ምንም አማራጭ ስለሌላቸው እናታቸውን በጣም ስለሚወዱ እናታቸውን ብቻ ነጻ ማድረግ ስለሚፈልጉ ነበረ ድርድሩን ቀጥለው ሰርሀን በሚፈልገው መንገድ ያደረጉት። ሰርሀን ግን ወደ ድሮ ዙፋኑ ተመልሷል። አሁንም ቢሆን የሆስፒታሉ ማናጀር ነው። አሁንም ቢሆን የድሮን የቅንጦት ህይወቱን ይቀጥላል። ሰርሀን ከዚህ በኋላ የሚታሰርበት ምንም አይነት መንገድ ሊኖር አይችልም። እነ ያማን ደግሞ እናታቸው ከታሰረች በኋላ ራሳቸውን የሚደግፉበት መንገድ እያመቻቹ ነበረ። አላዝም ቢሆን ቀን በቀን ነበር የሚሰራው። ጉቨንም ቢሆን ከሆስፒታሉ ተባሯል። ከዚህ በኋላ ሆስፒታል የሚሰራበት መንገድ የለም። ስለዚህ የታክሲ ሾፌር ሆኗል። ከተማ ውስጥ ታክሲ ነው የሚነዳው። ያማንም ቢሆን የቆሻሻ ማንሳቱን ስራ ካላዝ ጋር ቀጥሎበት ነበረ። የቀረችው አሲናት አሲን ብትሆን አላዝ እንደዛ ካረጋ በኋላ ልጁ ተረግዞ እንዲወርድ ካረገሽ በኋላ በጣም ነበረ የጠላችው ያዘነችበት። አሁን ድምፃዊ መሆኗን ቀጥላለች። በየምሽት ቤቱ እየዞረች ነበር የምትሰራው። አሁንም ቢሆን ድብርት ውስጥ ብትገባም ነገር ግን ህይወት ነው ህይወት በዚህ መንገድ ይቀጥላል። አላዝም ቢሆን ከያማን ጋ መቶ የሚውልበት የሆነ ጫካ ውስጥ ቤት አለው። እዛ ነው የሚውለው። ማታ ወደ ቤት ይመለሳል። ያማን ደግሞ ሩያ ደብዳቤ የመጨረሻ መልእክቷን ልካለት አስቀምጣለት ድንገት ከሱ ተሰውራለች፣ ህፃኑን ይዛ ጠፋች ነው የሚያውቀው። አሁን በየቦታው እየዞረ ቆሻሻ እያነሳ የሚያስታውሰው እሷን ነበረ። እሷን እያሰበን ያለው አሁንም ቢሆን ቆሻሻውን ይጎትታል። ሰራን ባንድ በኩል የምቾት የቅንጦት ህይወቱ እንደቀጠለ ነው። አሁን ጉቨን ስራውን ሰርቶ እየመጣ ለነስሊሀን አበባ ገዝቶላት መጣ። ነስሊሀን ከበር ስትቀበለው በጣም ደስ አላት። ሀይ ጉቨን፣ ደስ ስትልኮ እስር ቤትም እያለው ታመጣልኝ ነበረ እያለችው ነው። ከዛ ወዲያው አቀፈችው አመሰግናለሁ እያለችው ነበረ። አሁን የተረጋጋ ህይወት እንዳላት እየነገረችው ነው። ሰራንም ቢሆን አሁንም የቅንጦ ህይወቱ ቀጥሏል። ነገር ግን ቀን በቀን ድርጅቱ እየከሰረበት ነበረ። አሁን ጠበቃው መጥተዋል። እኔ የሩህያ ነገር ምንም ደስ እያለኝ አይደለም። ሩህያ በአንድ ጊዜ እልም ብላ መጥፋት ምቾት እየነሳኝ ነው ያለው ምንድነው ነገሩ እንዴት እስካሁን ድረስ ጸጥ ብላ ጠፋለች ቢያንስ የሆነ ምልክት እንኳን ሊኖራ ይገባ ነበረ በተለይ ደግሞ ከያማን ጋር ለመገናኘት ይገባል ነበረ እንዴት እስካሁን ድረስ ዝም እንዳለች ምንም ሊገባኝ አልቻለም እያለ ያወረዋል ከዛም በኋላ በራሱ መንገድ እንደሚያገኛት ይናገራል ጠበቃውንም ቢሆን ምንም ተጠቀም ምንም አግኝልኝ እያለው ነበረ ከዛ ድርጅታቸውን ያጋጠመው ስላለው ኪሳራ የአንዳንድ መረጃ ዝርዝር እየሰጠው ነበረ ይህ ጠበቃ ይህን መረጃ እየሰጠው እስካሁን ድረስ ስምነት ማድረግ አለብ ሰዎች ጋር ስምነት አላደርግ ብሎ ይጠይቋል ከዛም በኋላ አንዳንዶች ተቃውሟቸዋል አንዳንዶች ደግሞ አንፈልግም ብለዋቸዋል። ከዛ ሰራን የሆነ ቤተሰብ መረጠና እኔ ከነዚህ ጋር እደራደራለሁ ምንም አታስብ እያለው ነበረ። ሰራን ወደ እነዚህ ሰዎች ሄደው ሊደራደር እያሰበም፣ በሌላ በኩል የሩያ ወንድም አሁን ሌላ ቤት ነው ያለው። ከዛ ሃንዴ የምትባል ሴት እያሳደገችው ነበረ እንደ ጉዲ ፈቻ አርጋ። ከዛ በኋላ ድንገት ሰራተኛዋ ልጁን ማየት ረስታ ከሶፋ ላይ ወድቆ ነበር። አሁን ሃንዴ እየጫዎች ባል ነበር፣ እሽኪያር እችን ሴት ከዚህ ቤት አባራት ብላ ትጫውበታለች። ነስሊያንና ጎበናውን ተረጋግተው እያወሩ ነበረ። ነስሊያን ስላበበው እያወራች ነው። ከዛም በኋላ በመጨረሻ ምን ያህል ደስተኛ እንደሆነች እየነገረችው ነው። ታውቃለህ አንዳንድ ጊዜ ሰዎችን አነባለሁ። አንተ ራስ የሆነ እንደ እንደተጨነክ ያስታውቃል። እንዲህ በቃ እስር ቤት እያለው ሰዎችን ማንበብ ችየበን ነበረ። ከዛ አንድ ጊዜ ራሴን በመስታወት አየውኝ። ከዛም ራሴን ማንበብ ጀመርኩኝ። አዎ ይገባኛል። ግን ማለት በቃ ውስጥ እየተጨነቀ ነበረ። ውስጥ እየተረጋጋ አልነበረም። ይሄ ማለት ሰራ ላይ ስለተኮስኩበት ምናምን ነገር አይደለም። ግን ውስጥ እየተረጋጋ አልነበረም። ግን ይህም ቢሆኑ ያም አንተ ከጎኔ አለልኝ። ችግር የለም አንተ ከጎኔ ስላለልኝ ምንም ቢፈጠር ምንም ሸብረካልልም። ገባ ልጆች ቢሆኑ ጥሩ ሁኔታ ላይ ያሉት ጉበል ለዚህ ደግሞ አመሰግናለሁ እያለችሁ ነበር። ዝም ብሎ ይመለከታታል። ከዛም በኋላ ታውቃለን እናንተ እንደ እንዋደዳለን አዎ እንደገና እንከባበራለን። ታዲያ ለምን አንጋባም ብላ ከተቀመጠችበት ተነሳችን አቆመች። እንደውም አግባኝ አለችው። ቀና ብሎ አያታ። አዎ አግባኝ ስትል ምን እያልሽ ነው ያለሽው ይላታል። ምን አልኩኝ? እንጋባ ከሆነ ያልኩት እንደምንረዳው ከሆነ እንግዲህ ሁለት ምስክር ነው የሚያስፈልገን፣ ሌላ ነገር አያስፈልግም። ምናልባት አንተ ፍቅረኛ ከሌለ በቀር በድብቅ አይደል እንዴ? ስለዚህ እንጋባ። ምን ትላለህ? ምን ታስባለህ ብላ ጠየቀችው። ጉቨን እያቀፋን ነበረ። ከአንቺ ጋር መኖር ብቻ ነው የማስበው የመመኘው በህይወቴ እያላት እያቀፋን ነበረ እኮ አብረን እንኖራ ታዲያ ምን ችግር አለው? ደስተኞች እንሆናለን። ጉቨን አይድን አባካ አግባኝ ብላ እየለመነችው ነበረ

ያማን ወደ ጫካው ቤት መጥቷል። ሲመጣ አላዝ የተወሰነ ገንዘብ ከሚያጠራቅሙበት ቦታ ውጥቶ አልተናደደ። ድንገት እናቱ ደወለችለት። ሄሎ ማ ይላል ያማን አሁኑ ነው ቤት ና አስትሎ ነበረ። በሰላም ነው ይላታል። አዎ በሰላም ነው አላዝንም ቻላንም ይዛቸው ና አለችው ከጫካው ቤት። እሺ ብሎ እሷን ስልክ እያናገረ እየወጣ ነበረ ወደ ቤት ይመልሳል። አላዝ ማታ ላይ ያገኘው አብረው ከተማ ውስጥ እየተራመዱ ነበረ። በአንዳንድ የጭፈራ ቤቶችና የምሽት ቤቶች አጠገብ ጋ እያለፉ ናቸው። አላዝ አላዝ ደምሮ ገንዘብ ዝም ብለምታባክ ነው በስንት መከራኮኖ ገንዘብ የምናመጠው እያሉ ነበረ። ባካታ ከብድ እያለው አላዝ አብሮት ይራመዳል። ከዛም በኋላ ቢያስ እስኪ እስኪ እዚህ ገብቼ አሲንቼ ክላርጋት ምናልባት እዚህ እየዘፈነች ሊሆን ይችላል እያለው ነበረ። አሲ በጨረሽ እዚህ ልትሆና ትችል ምን እያልክ ነው ያለው፣ እያለ ያማን ብዙ ገፋፋው። ነገር ግን የሆነ አላዝ የተሰማው ስሜት አለ። እዚህ ቦታ ናት የምትሆነው፣ በእርግጠኝነት ይህ ቦታ ነው የቀረኝ፣ ብዙ ቦታ ፈልጊያት፣ አለው እያል ነበረ። ያማን ደግሞ አትገባም እያለ ይታገሏል። ድንገት ከሆኑ ወንዶች ጋር መንገድ ተገጫጩ፣ እርስ በርስ ተነጋገሩና መደባደብ ጀመሩ። እየተደባደቡ መንገድ ዳር የነበሩ ሰዎች በግድ አገላገሏቸው። ያማንና አላዝ በትንሽ ፊታቸው በላልዞ እየተመለሱ ነበረ። ከነሱ ጋር የተጣላው ልጅ እሱ ራሱ በጋርድ ተጠብቆ ነበር የሚሄደው። በዛ አካባቢ ወዳለበት አንድ ጭፈራ ቤት እየገባ ነበረ። ገባ እንደዚሁ እንደታጀበ ከዛ ተቀመጠ። ጋርዶቹም አብረው ተቀመጡ። ቀና አለ። የሆነች ልጅ እየዘፈነች ነው። ድምጿ ተመቸው። ገና ሳያት መልኳንም ወደደው። እየዘፈነች የነበረችው አሲ ነበረች። አሲ አይኗን ጨፍናም ይህን ሙዚቃ ለስለስ አርጋ ስትጫወት እሱ ትኩር ብሎ እየተመለከታት ነበረ። በሌላ በኩል ሰራን እስማም አለው ባለው መሰረት ወደ አንድ ቤተሰብ እየመጣ ነው። ወደ ሀንዴና ወደ ኤሽኪያር ኢሚርን እያሳደጉ ወዳሉት ቤት ነበር እየመጣ የነበረው። ወደ ውስጥ እየገባ ህፃኑን አገኘው። ያገኘው እያቀፈው ነበረ እያቀፈው ሲያጫውተው ድንገት አንዴና ኤሽኪያር እየመጡ ነበረ። ህፃኑ ወዲያው ነጥቀው ተቀበሉት። ለሰራተኛ እየሰጧን ነበረ አንቺ ጂምናስተኛ አላልኩሽም ነበር እንዴ ትላለች። ከጊዜ ወደ ጊዜ ሰራተኛ ማባረር በጣም ነበር ይሰለቻት። ከዛም በኋላ ሰርሀን፣ ውጭ እንውጣና እናወራ የምትፈልገውን ነገር አሉት። ከዛ ወጡ። ምን ነበር ብሎ እየጠይቁን ነበረ። ማለት እንግዲህ ለእናንተ አዲስ ፕሮፖዛል አቅርቤላችሁ ነበረ። ያቀረብኩትን ፕሮፖዛል አልተቀበላችሁትም ነበረ። ምን ነው በሰላም ነው ብሎ እየጠይቃቸው ነው። ይህ ምንድን ነው? የተለየ ነገር ከሌለ እባካችሁ አሁንም እሺ በሉኝ ነበረ እንደ ልመናና እንደ መለማመጥ ነበረ እሽከር ከዛ አቶ ሰራን እንግዲህ መጀመሪያ ሀሳቡን በደንብ ተመልክተነዋል ጥሩ ስላልነበረ ለእኛ ስለማይስማማን ያው አልተቀበልነውም እርግጠኛ ነኝ ሌሎች ግን የሚቀበሉ ሰዎች ይኖራሉ ስለዚህ ሰራን ከዚህ በኋላ ከኛ ጋር የምትደራድርበት ምንም አይነት ምክንያት የለም ይሉታል ለሁለት ከዛ እሱ ጥሩ እሺ ማለት ይህ ሀሳቤ ግን እንድታስቡበት ፈልጋለሁ ጥሩ ጊዜ ስታገኙ ተነጋገሩበት አብረን ብንሰራ ደስ ይለኛል እያል ነበር የህፃ ልጅ መጫወቻ መኪና በእጁ ይዞ ነበረ ጠረጴዛ ላይ አስቀመጠውና ወጣ መኪና ውስጥ ገብቶ እየነበር ዝም ብለው ይመለከቱታል ማታ ላይ የአማን እንዲሁም አላዝ ቤት ነስ ሊያን ፊታቸው በላልዞ ስታገኝ እየተበሳጨች የሆን ነገር እየቀባችላቸው እያረገችላቸው ነበረ። ለምንድን ነው ከዚያም ከዚህም ጋር የምትጣሉት ብላ እየጠየቀቻቸው ነው። ከዛ በኋላ እነሱ እንዲህ ምን ችግር አለው በቃ ማንም ፊት ለፊት ሲያገኘን እኮ ከተሳፈጠን እንጣላለን እያለ አላዚ ይናገራል። ቻላ ትስቃለ። ቻላ ምን ያስቃል? የሚያስቅ ነገር አለ እንዴ? ብላ ነስሊሀን እየተቆጣች ነበረ። እንዲህ እንዲህ እያሉ አብረው ጥሩ ጊዜ እያሳለፉ ናቸው። ከዛም በኋላ ነስሊሀን ድንገት ልንጋባ ነው ብላ ተናገረች። ከዛ አላዚ ደቂቃ እንኳን አታባከን ማረል ለማየት ከእስር ቤት ወጣች። በቃ ጠየካት ወዲያው ብሎ አላስ ጉቨን እየጠየቁ ነበረ ጉቨን ደግሞ ራሷ ናት የጠየቀች እያል ነበር። ያማን ደስ ይላል እያለ ነው አላዝና ያማን ከናታቸው ጎን ሆነው እያቀፋን ነበረ። እሷ ደስተኛ ትሁን እንጂ በሁሉም ነገር ፍቃደኞችም ደስተኞችም እንደሆኑ ይነግሯታል። ከዛ እሷ በድንቀት ታዲያ ወደ ትልቁ ቤት እንመለሳ ታዲያ አለች። ትልቁ ቤት ናፈቃት፣ የአባቷ ቤት፣ ከአባቱ ያወረሰችው ቤት። ከዛ እነሱ እንትን መድኃኒት እየተቀባ ነው ይሏታል። መድኃኒት እየተቀባ ማ ነው ብላችሁ እኮ ነበረ፣ ግን ምን ያህል ጊዜ ነው የሚቀባው? መድኃኒት ምንድን ነው እዛ ቤት ውስጥ የገባው? አለቻቸው። ተባይ ምናምን ገብቶ ነፍሳቶች ምናምን ነገር ገብተው እያሉ ማሸት ጀመሩ። ነፍሳቶች ተባዮች እና ምትረጮት መድኃኒት ነው ውሃ ነው ምንድንነው አልገባኝም። እንዴት እስካሁን ደስ ሊቆይ ይቻለ ትላለች። አዎ ትልልቅ ነፍሳቶች ገብተው እኮ ነው ትልልቅ ተባዮች ይሏታል። ትልልቅ ተባዮች አሊ ምን እየተገደ ነው ያለው? የሆነ ነገር ደብቃችሁኛል አደለ? ምንድነው? ቤቱ ምንድነው እየሆነ ያለው ነገር ብላ ጠይቃለች። እነሱ ግን እየነገሯት አይደለም። በአንድ በኩል ቻላም ብትሆን ድንገት ስለ ጄሱር እየጠየቀች ነበረ። ጄሱር ደህና ነው ትላለች ነስሊያን አሁን። ሩያንና ሲና አላየቻቸውም። ስለዚህ የት አሉ ብላ እየጠየቀች ነው። የት ናቸው ብላ ጥያቄ ስታነሳም፣ በአንድ በኩል ያማል አንገቱን አቀረቀረ፣ ጨነቀው፣ ግራ ገባው። እንዲህ ብሎ መናገር እየፈራ ነበረ። ያው፣ ሩያማ ጥላኝ ሄዳለች። ሩያ ደብዳቤ የጻፈች ጥላኝ ሄደች፣ ከዚህ በኋላ ድጋሚ መተኛ አይመስልም ብሎ ተናገረ። እኔ ያለምንም ሩያማ እንደዚያ አታረቀም። ሩያ በጣም እኮ ነው የምታፈቅረ። እንዴት ሩያ እንደዚህ ነገር ልታደርግ ትችላለች ብላ ጠየቀችው። አላቀምም ማየ፣ ነገር ግን ይህን ማድረግ መርጣለች እያለ ማን ይናገራል። ከዛ ሷ ፊቷን አዙራ አሲስ ብላ ጠየቀች። አላስደመው፣ ጨነቀው፣ ግራ ገባው፣ እንዲ ነው እንዲ ነው ብሎ መናገር ፈራ። በእርግጠኝነት አሲን ያረካት ነገር አለ። አሲን አበሳሽ ታታል አና ዳታል ማለት ነው በማለት እየጠየቀች ነበረ። በአንድ በኩል ጄሱር ደሞ ቻላ ዚጋ ስለ ጄሱር ጥሩ ስራ ይሰራል፣ አሪፍ ነው ያለው ብላ ስትናገር እሱ ግን አለቃ ጋር ተጣርቶ ከሱ እየሰረቀ ስላስቸገረ አለቃው አሁን እየደበደበው ነበረ፣ ቅጥቅጥ እያደረገው ጄሱር እኔ ምላለው እኔ ካንተ አልዘረፍኩም አልሰረኩም እያሉ ነበረ። እዛን ጥልጥለው እየደበደቡ ናቸው። አሲ አሁንም መስፈኗን እንደቀጠለች ነው። ያ ከነ ያማን እና አላዝ ጋ የተጣላው ልጅ ደግሞ በእሷ ውበት በእሷ ድምፅ ተማርኮ እየተመለክታት ነበረ። አሁን ነስሊሀን አላዝ አሲን ካጣ በኋላ እንዴት እንደዚህ ጉስቁልቁል እንዳለና በተለይ ደግሞ አሁን ስላሲ ስጠይቀው ፊቱ በአንዲ እንደዚህ ሲቀየር ስትመለከተው አይዞ ብላሱን እያባበለች ነው። እንደዛ ሆነው አላዝና ያማን በእናታቸው ደስተኛ እነሱም ደስተኞች ናቸው። አሁን አብረው እንዲህ እያወሩና እየተጫውቱ ምሽታቸውን እያሳለፉ ናቸው። ድንገት ቻላ ተደወለላት ስልኳን እያየች እንደዚህ ስትፈራ ስትንቀጠቀጥ፣ ድንገ ነስለን ማን የደወለው ስትላት፣ ጄሶን የደወለው በቃ አንድ ጊዜ ላናግረው ብላ እየወጣች ነበረ። ከዛ ወደ ላኛው ክፍል እየወጣች እየደወለላት አባቷ ነበረ። ሄሎ ቻላ ልጄ እያላን ነበረ ምን ላድርግ ትሏለች። ቻላ ቻላ፣ እንዴ ነው አትመጭም እንዴ ቤት እያላ ነበር። ምን ለሆነ መጣው አባዬ ስትለው፣ ቻላ እንግዲህ አዲስ ቤት ገብቻለሁ ክፍልሽም ተዘጋጅተዋል ቆንጆ ክፍል አላት። እናን ምን ላድርግ አልፈልገ አልፈለግም አልፈልግም ቶይም በቃ ትላለች ቻላ ባክሽ ሰው ሚዲሽን አንድ ጊዜ ስሜ ለአላዝም ንገሪው ይዋክሽ ያ ቦታ የሆናችሁም ለእናንተ እያለ ነበረ ከዚህ በኋላ እንዳደወልልኝ ይሄን ለማለት ነው የደወልክልኝ እኔ ደሞ ምን ተፈጠረ ብዬ ብላ ስልኩን ዘጋቸው ስልኩን ከዘጋው በኋላ እሱ አላዝም ብት መጣሪፍ ነበር ለአንተም ክፍል አዘጋጅቼ ይላለሁ ይላል ባንድ በኩል አላስ ያማንና ቻላ ማታ ላይ እየወጡ ናቸው ጉቨንም አብሯቸው እየወጣ ነበረ ከዛ ያማንና ጉቨን አብረው ማውራት ጀመሩ ቻላና አላስ ሄዱ ከዛ ሁለቱ እያወሩ ከዛ ያማና አባቱን እያመሰገነው ነበረ ዛሬ የሚያስደስት ዜናን የሰማሁት አባዬ በጣም በጣም ደስ ብሎኛል ይለዋል ያማና ነገር በመጨሻም ልናት በመጨረሻም ለእናት ነግራታለሁ ወይ እናንተ ሄዳችሁ ተነግሯታላችሁ? ወይኔ ነግራታለሁ ይላል አባይ። ይሉ ለምን አስፈለገ እያለ ነበረ። በውሸት ላይ ውሸት መገንባት አይቻልም። ይሄ የውሸት ቤተሰብ መሆን የለበትም። እኔ አልችልበትም ከዚህ በላይ ለሌላ ማንነት እየተላበስኩኝ ያለሁት። እኔ እኮ እንደዚህ አይነት ሰው አልነበርኩም እኮ ጉቨን፣ እንደዚህ አይነት ሰው አልነበረም። ነገር ግን አሁን በጣም ብዙ ነገሮችን እየሰራውኝ ነው ያለሁት። ለእናተ እኔ ነግራታለሁ ወይ አንተ ተነግራታለ። ይሄን ነገር ሳታውቅ በጭራሽ ጋብቻው በመስረት አትችልም። ከኔ ጋር መጋባት አትችልም። መዋሸት አልፈልግም ከዚህ በኋላ። ከጋብቻው በፊት እንንገራት አለው። ከዛ እሱ እሺ እያለው ነበረ። እሱ ወይ እንደሚነግራት ወይ ራሱ ያማ እንደሚናገር ነገረው። በሌላ በኩል ቻላ ወደ ጄሱር ቤት ማታ እየሄደች ነው። ጄሱር ራት እየሰራ ነበረ። ድንገት ወደ ውስጥ ገባችና ፊቱን ስታየው ፊቱ ብለዝለዝ ብሏል። ምን ተፈጠረ እያለች እየጠየቀችው፣ አሬ የኔ ቆንጆ እንጂ አታ አታካብ ጆራ ችግር የለም። ድንገት እኮ ፊት ለፊት የሆኑ ሁለት ወንዶች አይመጡብኝ መሰለሽ፣ ቅድም ከዛ መቼስ ታውቂያለሽ ወንድ ልጅ ነኝ ራሴን መከላከል ነበረብኝ። አዎ ጣልቃ ገባሁኝ በቃ በኋላ ከዛም በኋላ የሆነ ነገር ተፈጠረ ማለት ነው እያላት ራት እንዲበሉ እየጠየቀን ነበረ። ከዛ ሷ መጣውኝ ብላ ዞር ስላለች ራሷ በመስታወት እየተመለከተች ነበረ ቻላ። ቻላና ጄሱር በሚስጥር በድብቅ ተጋብተዋል። አሁን እንደዚህ ይህን የድብቅ ህይወታቸውን እየቀጣ ይመጣሉ ናቸው። አላዝና ያማን ደቡብ ምርጥ ወንድማማቾች ሆነዋል። ወደ ጫኮ ቤት እየመጡ ናቸው። እዛ ሆነው አብረው ያወራሉ። እዛ ነው የሚያሩት፣ እዛ ነው የሚተኙት። በአንድ በኩል አላዝ አሲ በጣም ናፍቀዋለች። ሁለቱ አንድ ላይ የተነሱትን ፎቶ በእጇን ኪስ ውስጥ አይጠፋም። እሱን ከኪስ ውስጥ አውጥቶ እያየ ነበረ። ለመጨረሻ ጊዜ የተለያዩት ልጁን ካስወረደች በኋላ አንድ ጊዜ ሊያያት ሄደ። ከዚህ በኋላ ላይ አልፈልግም አለችው። ከዚያም በኋላ ነገሮች ተመሳሳይ ነበሩ። ሁሉም ነገሮች ባሉበት ቀጥሏል። አላዝ እንደዚህ መሰጥ ብሎ ፎቶን እያየ ነበር። ድንገት ያማን የተደወለለት የደወለችለት አሲ ነበረች። እስካሁን ድረስ ስንፈልግሽ እየት ነበርሽ እያላን ነበረ እሷ ተሰጥቷ ከስንት አንዴት ደውልና ሰላም ትላለች። ከዛ ምን የምታደርገው ነገር የለም። ከዛ እሷ አሁን ሰልችቶኛል ያማን ሰልችቶኛል፣ ሌለ እስካሁን ድረስ ከተማ ስቀያየር ነበረ፣ እዚህ እዛ እያልኩ ነበረ። ጄሱ ምን እየሰራ ነው አለችው። ደና ነው ደና ነው፣ ጄሱ የተለመደውን ስራ እየሰራ ነው ይላታል። አላዛሁን ድምጿን ሲሰማ እየደነገጠ ነበረ። ያማን እየተነሸ ያለሽው እያላል ነበረ። ያማን አሪፍ ቦታ ነው ያሉት፣ ከዙሪያ ዛፎች ምናምን ነው የሚታዩኝ፣ ደስ የሚል ነፋሻማ ቦታ፣ ምሰራም ደግሞ ካፌ ነው። ሁሉም ነገር ህይወት ሁን እየተረጋጋ ነው። ምለ ግን በቃ ይሄ ከቦታ ቦታ የምቀያየረው ነገር ምንም ደስ እያለኝ አይደለም ብላትናገራ አሲ አሲዮልሽ ምንም ነገር ከፈለግሽ እኔ ያለሁኝ እሺ እታውቅ ያለሽ አለ ስታስብ እንደዚህ እየሆንሽን ይዝምልሽ ይመስልሻል። ብቻ በሻል ሸዋቅ መመለስ ካሰብሽ እኔ ያለሁኝ እያላ ነበር። በቃ የማን መደወል አለብኝ ብላ ስልኩን እየዘጋችው ነበረ። አላዛውንም ቢሆን የእሷን ድምፅ ሲሰማ እንደፈራ ነው። ነገር ግን አሲ ስልኩን የዘጋችው የሆኑ ሴቶች መጥተው ስለረበሿን ነበረ። ቶሎ ብላ ስልኩን መዝጋት ነበረባት። አለቋ ነበረች። ሌላ ፕሮግራም እኮ እየጠበቀች ነው። ነይ ብላ እየጠራቻት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 ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ ከልብ አመሰግናለሁ። በቀጣይ በአዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ